ሀና ምን አጋጠማት? ሀና ከባድ ችግር አጋጥሟታል በእናቷ ሜላት በኩል ማለት ነው። ሀና እንግዲህ አባቷን ለማሳከም ደፋ ቀና እያለች እንዲሁም ደግሞ የደሴ ፍቅረኛዋ ኤልያስ መቶ ለምን ጆሮን አስፈታሽው ከጆሮ ጋር ያለች ግንኙነት እየጠበቀ ነው ብሎ እሪታውን ቀጠለው። ምናሴ ደግሞ ሀናን በብዙ ነገር እየረዳት ነበር። አሁንም ቢሆን ክረምት ሲመጣ ትምህርት ሲዘጋ በዱባይ፣ በቱርክ እንደዚህ ውጭ ሀገር ይሄዱ ነበር። ያንም ብር ደግሞ እናቱን ብሩን እንደሚፈልገውና ውጭ ሀገር እንደማይሄድ ሲነግራት እናቲቱ ጥያቄ ገብቶባታል። እናቲቱ እንግዲህ ለረጅም ጊዜ ሀሴት የምትባለዋን ልጅ በፍለጋ ላይ ያለች ሴት ናት። ፎቶዋን እያየች ልቧ ተሰብሮ ደም እንባ እያነባች ትገኛለች። ሰላም ጠፍታለች፣ ምኑና ነው። እንዲሁም ደግሞ ሰላም ከበፊቱ ፍቅረኛዋ ጋራ ያው ተለያይታለች። ለአንዴና ለመጨረሻ ጊዜ ወይዘሮ ሜላት አሰናብተዋለች ማለት ነው። ምናሴ ደግሞ ከጆሮ እህት ጋራ ፍቅር ቁጥሯን ተለዋውጦ እየተደዋወሉ ይገኛሉ ማለት ነው። ሀና ግራ የገባት ነገር የአባቷን ማሳከሚያ ሰላሳ ሺ ብር አንስታ ጆሮን ከእስር ቤት አስወጥተዋለች። ፍቅር ደግሞ በተደጋጋሚ የአባቷን ክፋትና ተንኮል ስለምታቅ ተደብቃ እየወጣች እነ ምላስ የቤት መምጣትና ከሀና ጋር ግንኙነት በማድረግ አንተና ጆሮ ወንድሜ እንድትሆኑ ፈልጋለሁ። ሀና ደግሞ እህት እንድትሆነኝ ፈልጋለሁ። በሰው ተከብቤ ሰው ይናፍቀኛል እያለች ለምናሴ ነገረችው። ምናሴም ደግሞ ምንም ችግር የለው በእኔ በኩል ሁሉም ነገር እንደምትፈልግው ይሄዳል እያለ ይገኛል ማለት ነው። ሰላም ውድና እየተከበራችሁ የህያ ቤተሰቦች እንደምን አላችሁልኝ? የኖላዊ ድራማ እንደቀጠለ ይገኛል። እጅግ በጣም እና አስተማሪው ድራማ ማለት ነው ሀና ሁል ጊዜ በችግር የተውሰበሰበች ሁል ጊዜ በስቃይና በመከራ የታጀበች ልጅ ናት። ከደሴ ወሎ ኤልያስ መጥቶ፣ እውነት ለመናገር ደላላው ታረቀኝ የጓደኝነት ጥግ ነው። ሀናንም ለማናገር ሞከረ፣ እንዲሁም ደግሞ ኤልያስንም ለማናገር ሞከረ። ጆሮ ደግሞ ከእስር ቤት ከወጣ በኋላ በተደጋጋሚ እየተመላለሰ ኤልያስ የሆነውን ነገር ምን አጊቶ እንዳኮረፈና ምን አጊቶ እንደተቀየመ ለመጠየቅ ሞከረ። ኤልያስ ግን ያሰበውና ያቀደው ጆሮን ታፈቅረዋለች እኔን አታፈቅረኝም የሚል አስተሳሰብ ስላደረበት በቅናት እየተንጨረጨረ ይገኛል። ምክንያቱም ጆሮን ተስር ቤት ስታስወጣው እሱ በጣም ተናዷል። ለምን እንዴት በቃ ለአባትሽ የተዘጋጀውን የሕክምና ገንዘብ እንዴት አሳልፈሽ ጆሮን ታስወጫለሽ የሚል አገነዛዘብ አእምሮ ላይ አስቀምጦ ሀና ደግሞ እንዴት እንደዚህ ሊሆን ይችላል አንተስ እንዴት እንደዚህ ለምን ትለኛለህ ኤልያስ ጆሮ ማለት እኮ እኔ ስራ ሁኜ እኔ በተቸገርኩ ሰዓት ከአባቴ ጎን ሆኖ ብዙ መስዋዕትነት የከፈለ ልጅ ነው ለሱ ከዚህም በላይ ብዙ ነገር ባደርግበት ቢያንስበት እንጂ አይበዛበትም ብላ ስትለው ኤልያስ ወደ ሌላ ግምት ነው ነገሮችን የወሰዳቸው፣ ማለት ነው ከዛ ታረቀኝ። ሀናንም አገኛትና ስሚ ሀና ኤልያስ አንቺን በጣም ነው የሚወድሽ የሚያፈቅርሽ፣ እና ጆሮን ለማስፈታት ባደረግሽው ነገር እኔን ጠልታሱን ትወዳለች የሚል ግምት ወስዷል፣ እና በቃ ለምንሽ ኤልያስ ማለት እጅግ በጣም መልካም ሰው፣ እኔን እዚህ ያደረሰኝ ካለው ነገር ሁሉ አንስቶ የሚሰጥ የዋህ ሰው ነው እያለ አላት። ሀናም ደግሞ በቃ አጥፍቻለሁ ይቅርታ ለዋለሁ፣ አሁን ወደ ስራ መግባት አለብኝ ብላ አለች። ከዛ ከፍቅር ጋርም ተገናኙና በጣም ደስ አላት። ፍቅርም ደግሞ ከወንድሟ ጆሮ ጋር ተገናኘችና ሀና ላንተ ያላት መልካምነት የዛኔ ታስረ ሰላሳ ሺህ ብር ሰጣችሁ በውጭ መከራከር ትችላላችሁ ብለው ሲሉ እጅግ በጣም ነው የተጨነቀችው። ምክንያቱም አንተም ለሷ ታስብላታለ እሷም ላንተ ታስብላለች፣ ምን ያክል መዋደድ እንዳለ ያመለክታል ብላ አለችው። ከዛ በኋላ እንደገና መዝገቡ፣ አለችው፣ መዝገቡ አትበኝ፣ እኔ መዝገቡ አይደለም ስሜ እያለ በተደጋጋሚ ለሀና ነግሯታል። ከዛ በመጨረሻ እንግዲህ በጣም ተናደደ እና ስሜታዊ ሁኖ ነበረ ከኤልያስ ጋር ተገናኝቶ ጆሮ ማለት ነው ፍቅርን አስቀይሟታል ካሁን በኋላ ጣገብ የደረሽ እንዳት ያ መናጢ ሰውዬሽ አባትሽ ወይ ገንዘብ አልሰጠኝ ወይ ከገንዘብ አልሆንኩኝ ወይ ከሀና አልሆንኩኝ ገንዘቡን ቢሰጠኝ ኑሮ እኔም እስር ቤት ታስሬ የሀናን የመታከሚያ ብር የሀናን አባት የመታከሚያ ብር አልጨርስም ነበር። ፍቅር አንቺም አባት ሽሚያው ናቸው። ስለዚህ ዳግመኛ በመንገዴ ባይሽ በቃ እኔን አያድርገኝ እያለ ፍቅር ላይ ዛተባት። ፍቅርም ደግሞ ወንድም አገኘሁ ብላ ሰው አገኘሁ ብላ ደስታዋን ሳትጨርስ በዚህ መልኩ ጆሮ አሰናበታት ማለት ነው። እሷን በጣም ተናዳለች። የሀና አባት ጆሮ በመፈታቱ እጅግ በጣም ደስ ብሏቸዋል። ግን አንዳንዴ ማዳመጥም መልካም ነው። የሀና አባት ያላዳመጡበት ነገር ምንድን ነው? ጆሮ እስከዛሬው እንደሚሰርቀው ሰርቆ እስር ቤት የገባ አድርገው ነበር ያሰቡት። እሱ ግን አልሰረቀም። ስለዚህ እንደውም ከእንጀራ አባቱ ጋር የተጣላው እንዲሁም ደግሞ ለእስር ቤት የተዳረገበት ምክንያት ለሀና አባት የሕክምና ብር ስጠኝ አትስጠኝ በማለት ብር ስለጠየቀው ነው ያሳሰረው ማለት ነው። እንግዲህ ጆሮስ ካሁን በኋላ የእንጀራ አባቱን ለበቀል ይነሳ ይሆን ወይስ ይኸው የእስር ቤት መከራውን ስላሳየው ዳግሞ አባቱን ገንዘብ አይጠይቅም የሚለውም በጉጉት ያጓጓል። እንዲሁም ደግሞ የሀና አባት በጆሮስ ሲናደዱ፣ ሀናም ደግሞ ለማረጋጋት ሞክራለች። ጆሮም ደግሞ ከሀና አባት ጋር ተገናኝተው ሊያስረዳው እየፈለገ ፈጽሞ መረዳት አልቻለም። ጆሮም ደግሞ በጣም ነው የተናደደው። ካሁን በኋላ እጣ ገቢ ላይህ አልፈልግም፣ በቃ በመንገዴ እንዳተሄድ ብለው ነው የሀና አባት ጆሮን ያስጠነቀቁት ማለት ነው። አንዳንድ ጊዜ ማዳመጥ መልካም ነው፣ አንዳንድ ጊዜ ሰዎችን መረዳት ጥሩ ነው። ስለዚህ የሀና አባት ቢያንስ እንኳ ጆሮ መናገር የፈለገውን ማዳመጥ መቻል አለብህ ብዬ አስባለሁ። እንዲሁም ደግሞ ምናሴ ከፍቅር ጋር እየተገናኘ ጊዜ እያሳለፉ ነው ማለት ነው። ፍቅር እንግዲህ በስተመጨረሻ ከምናሴ ፍቅር ይዛት ይሆን ወይስ ወንድማዊነት መንገር ነው የቀረበችው የሚለው በጉጉት የምናየው ይሆናል። እንዲሁም ደግሞ ሀና ብዙ ጊዜ ወይዘሮ ሜላት ክላስ ስትገባ ወይዘሮ ሜላት የሀሴትን ፎቶ ይዛ ልቧ ላይ አስገድፋ እያለቀሰችና እያዘነች ነው የሚያጋጥማት፣ እና ያንን ፎቶ ለማየት የሆነ ጉጉት ሲኖራት የሆነ አብረ ቁጭ ብለው ማውራት በሚፈልጉበት ጊዜ ሀና ትታዘዛለች ወይም ትጠራለች። ይህ ምንድነው ድራማውን ለማስረዘምና የሀና እናት መነገሪያው ሰዓት ገና ስለሆነ ይመስለኛል ማለት ነው። እንግዲህ ሀንዬ ወይዘሮ ሜላት እናቷ ስትሆን እንዲሁም ደግሞ ሰላምና ምናሴ እህትና ወንድሟ ሲሆኑ ምን አይነት ስሜት ይሰማት ይሆን ወይ? ይህን ለማየት በጉጉት እየጠበቅን እንገኛለን። እንዲሁም ደግሞ ወይዘሮ ሜላትና ሰላም፣ ምናሴ ሀና የእነሱ ቤተሰብ ልጇ እንደሆነች እህት ወንድሞቿ እንደሆኑ ሲያውቁ እነሱስ ምን አይነት እንትን ይወስናሉ? ወይዘሮ ሜላት አንዳንድ ጊዜ ለሰራተኛ ያላት ክብር ስብዕናም ይነካል፣ አይምሮም ይጎዳል። ሀና ግን ብቻ ያችን መቶ ሺ ብር ውለታ ስለዋለችላት የምትናገረውን እያንዳንዱ ንግግር በክፋትና በተንኮል አይታው አታውቅም ማለት ነው ሀና እና ሀና አሁን ከማንኛው ተሆን ይሁን ኤርሚያስን እንግዲህ ታረቀኝ ያስታርቃቸው የሆኑ ኤርሚያስ ደግሞ ወደ ደሴ ለመሄድ ወስኗል። ሀና ህይወቷን ከማን ጋር ትቀጥላለች፣ ከጆሮ ወይስ ከኤልያስ የሚለውን በጉጉት የምናይ ይሆናል። ታረቀኝ አሁን ላይ በጣም በኤልያስ ጉዳይ እጅግ በጣም ግራ ተጋብቷል ማለት ነው። ምክንያቱም ውሳኔዎቹ ከባድ ናቸው። እንዲሁም ደግሞ አዲስ አበባ የምቆይበት አንድ ምክንያት የለኝም፣ የመጣሁትም ለሀኒ ብዬ ነበር። ከዚህ በኋላ መቆየት አልፈልግምና አንዳንድ እቃዎች ገዝቼ ወደ ሀገሬ ደሴ እመለሳለሁ ብሎ ወስኗል ኤልያስ። አንዳንዴ ለፍቅር መውደድ ብቻም ሳይሆን መታገስ እጅግ በጣም መልካም ነው። ትዕግስት የሚባል ነገር ጆሮ ያላደረገውን እንዳደረገ አድርጎ ነው እያሰበ ያለው። እሱ እንኳን እንደሚወዳትና እንደሚያፈቅራት እንደሚዋደዱ ፈጽሞ አልተገላለጹምና ይህን መንገድ ማሰብ ትክክል አይደለም ማለት ነው። ውድ የህያቤ ቤተሰቦች የኖላዊ ድራማ ይህን ይመስላል። በቀጣዩ ፓርቲ እስከምንገናኝ ሰላም ላገራችን።